ወዳጃችን ፈለገ እኔ ጠረጥራ ነው እነዚህ ታድሶም ም እንዳይሆኑ ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር ትወኒ ፎር አወር ቁርጥ እየበሉ ነው የሚውሉትን። ኧረ ከእኔ ጋ አልበላም ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ምንም ግን ድርሳንን አምጥቶ ለማሳሳቅ አው ያደርጋል። እግዚአብሔር እንኳን አላለም ፈለገ የሆነ ንዴቱን ይሄ ነው የወጣው እህቴ፣ ጉድ ሰርቶ ነው የወጣው እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው ምነግርሽ ወጥተን እንዳንናገር ቤተክርስቲያናችን ሴት አቅለን እኮ ነደን እኮ ነው የወጣ ነው እኮ እኛ እኮ እኔ አንፈልግም እኮ እንደዚህ አይነት ነገር ማውራት ነው አንፈልግም። ነው ካልቻለ ለሙስል ላይ ለምን እንደጋራ ታለ ኤርሚያስ ሥራው ሰርቷል። ኤርሚያስ ሥራው ሰርቶ የኦርቶዶክስ ኦርቶዶክስ እራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን፣ ወዳጃችን ፈለገ እኔ ጠረጥራለሁ። እነዚህ ታድሶ እንዳይሆኑ ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር ትወኒፎር አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት? ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ምንም። ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ጉድ ሰርቶን እኮ ነው የወጣው። እህቴ ጉድ ሰርቶን ነው የወጣው እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወተን እንዳንናገር ቤተክርስቲያናችን ነደን እኮ የወጣ ነው። እኛ አንፈልግም፣ እንደዚህ አይነት ነገር ማውራት አንፈልግም። እንደ አጽናኝ ሄዶ አጽናኝ ሆኖ የሄደውን የእኛን ወንድም ስሚልኝ፣ ቀጥሎ ሊያጽናና የሄደውን ወንድማችንን ስሚ ያው ባህላችን ታውቃላችሁ። የሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራሄ ባናሳይ ትክክል አይደለም። አንደኛ ኢሳያስ አርባ አንድም አጽናኑ ሕዝቤን አጽናኑ ይላል። ዳጊ ጽናት ትክክል አይደለም። ደርግ ነበሩ እንዳልኳቸው ደግሞ ሄዶ እኮ ተመልሶ ቁጭ ብሎ አጽናኑ ይላል ሕዝቤን ብሎ ኢሳያስን ጠቅሶ ልጅ ቆይ ስሜ ይህም ቪዲዮ ስሰማው የሆነ መናፈሻ ላይ ነበርኩ ያለሁት። ዳግማ የጥላው እንደበሆነት እግዚአብሔር ስራ ሚኒስትሪ የሚለውን ስሙት። ቆይ ቆይ የሚለውን ስሙት። ስሙን ልጅ እሺ። አጽናኑ ብሎ አላር ጌታ እሺ፣ ኦኬ። ያው ባህላችን ታውቃላችሁ። ይሄ የሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራሄ ባናሳይ ትክክል አይደለም። አንደኛ ኢሳያስ አርባ አንድም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለም አጽናናት ትክክል አይደለም። እና እንደ ቃሉ ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌልም የተማርነው ርዕራዬ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድኖ አይባልም። ቆንጆ ቢኒ ያስታውሳኛል። ስለ አድኖ አይባልም ያለበትን ቪዲዮ እኔ ጋ አሁን ለጥፌላችኋለሁ። ልናጽናና እኔ ሰዳጊስ ሁለት ሶስት ሳምንት ማረፍ አለብን። እኔንም አቃተው ደግሞ ለቅሶ ልደርሴ ነህ አለ ሰው እንሂድ፣ አይባልም ማልኮት እንደሄደ አብያተ ክርስቲያናቱን ወክሎ ማለት ሊያጽናና ማለት ነው። ጴንጤ ነው እንጂ የገደለኝ ነው የገደለኝ። ኮሜንት በጣም የገረመኝ ማለት ነው ህዝቤን አጽናኑ ይላል ምናምን አለና ያው እንደዛው ስለሆነ እንግዲህ ልናጽናና ግድ ይለናል አባቶቻችንም አለና እንግዲህ ስላድ ነው የሚባለው ብሎ ሌላ እኮ ቦምብ ሊጥልኩ ነው። ደግሞ ቆጭ ብለው ነው እኮ የሰሙት። ይታይ ቆጭ ብለው ብሬ የሚባለው መምህር ነገር ነው። ቆጭ ብሎ ያው የሚለውን ነው። ስማው እንዴ ከዛ ይሻላል ባህላችን ታውቃላችሁ። ይሄ ሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርህራሄ ባናሳይ ትክክል አይደለም። አንደኛ ኢሳያስ አርባ አንድም አጽናኑ ህዝቤን አጽናኑ ይላል። ስለዚህ ዓለም አጽናናት ትክክል አይደለም፣ እና እንደ ቃሉም ነው እንደ ባህላችንም ነው ቅድም እንዳልኳችሁ ደግሞ ከአባቶቻችንም ከወንጌልም የተማርነው ርህራሄ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽነና ይሻላል ብዬ ነው የመጣሁት። ስለ አድና አይባልም፣ ቆንጆ ቢኒ ያስታውሰኛል። ታንኪዩ። ስለ አድና አይባልም ያለበትን ቪዲዮ እኔ ጋር አሁን ለጥፍላችኋለሁ። ቤታዮ ቤት ሄዶ ያስተማረበትን ማለት ነው የተናገረበትን። ስለዚህ ከትላንቱ ውይይት ብንነሳ በውሸት ሊጀመር የነበረውን ነገር ዲስፕሊን አርጎ እንዲቀጥል የርሜ አድርጎታል። መዋሸት አይቻልም። ጴንጤ ፊት ሁለተኛ መዋሸት አይቻልም። ሌላ ቤት ሌላ ነገር፣ እኛ ፊት ሌላ ነገር መናገር እንደማይቻል በውይይቱ መጀመሪያ ላይ ቆንጆ አድርጎ ሰብጊው እንዲያደረግ አርጎታል። አሁን የማጽናናት ቃለው ወይስ የማናደጃ ቃለው? ጨርስና እኔም ማሳየዋ እንዲ ይስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራኄ ባናሳይ ትክክል አይደለም። አንደኛ ኢሳያስ አርባ አንድም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለም አጽናናት ትክክል አይደለም። እና እንደ ቃሉም ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌል የተማርኑ ረራይ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድና አይባልም። ቆንጆ ቢኒ ያስታውሳኛል። ታንኪዩ። ስለ አድና አይባልም ያለበትን ቪዲዮ ማለት አሁን ለጥፌላችኋለሁ። ቤታዬ ቤታዬ ቤት ሄዶ ያስተማረበትን ማለት ነው የተናገረበትን። ስለዚህ ከትላንቱ ውይይት ብንነሳ በውሸት ሊጀመር የነበረውን ነገር ዲሲፕሊን እንዲህ አድርጎ እንዲህ አድርጎ እንዲቀጥል ኤርሚያ አድርጎታል። መዋሸት አይቻልም። ጴንጤ ፊት ሁለተኛ መዋሸት አይቻልም። ሌላ ቤት ሌላ ነገር፣ እኛ ፊት ሌላ ነገር መናገር እንደማይቻል በውይይቱ መጀመሪያ ላይ ቆንጆ አድርጎ ሰብዲው እንዲያረጋጋ አድርጎታል። አሁን ማጽናናት ነው ወይስ ነቆራ ነው የሚባለው? ስሙልኝ ትናንት፣ ቆይ ዳግማዊ ጥላውን ቤት ይበር በር እዚያ ሄደን ቲክቶኩን

ቃል ስለሆኑ ቅዱሳት ስላድህኖ ይላሉ ስላድህኖ ግን ተብሎ ይጠሩ በቤተክርስቲያናቸው ስላት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብለው ይጠራሉ? ቅዱሳት ሰላት ወይም ስላድህኖ በሁለቱም ይጠራሉ። ከደዌ ስጋም ስለሚያደኑ በሁለቱም ይጠራሉ። በአንድ ፔጅ ላይ ግን ቅዱሳት ስላድህኖ ተብሎ አይጠሩም ብለህ ስትናገር ነበር። ስላድህኖ ተብሎ አይጠሩ ተብሎ ቅዱሳት ስላት ይጠራሉ የአምላካችን እግዚአብሔር ቃል ስለሆኑ ቅዱሳት ስእላት ተብሎ ይጠራሉ። አንተ ቤተክርስቲያን ማለት ላይ ቀርበ ቅዱሳት ስእላት አይባሉም፣ ስእላት ነው ያው ላይ ስትገባ የምትናገረውን ለወደፊት ተጠንቀቅ ድህኖ ብላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕለ አድኑ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው የእውነት ዛሬ እኔ ስዕል አድኖ የለንም ብዬ የምሟገተው ነበር። ስዕል አድኖ ለ ስዕል አድኖ ስዕል አድኖ አና በነገራችን ስዕል አድኖ አይባልም፣ ቅዱሳት ስዕላት ነው የሚባሉት። ስዕል አድኖ የሚለው የተሳሳተስ በተለምዶ የሚጠራ ስለ ብዙ ጊዜ በተከታታይ ተናግረል። ስዕል አድኖ ተብሎ አይጠራም። የሚጠራው ቅዱሳት ስዕላት፣ ስዕል አድኖ አይባልም። ይህን ስዕል አድኖ ተመልከት ሲሆን ይህም የታሽም ስለፍ ትክክለኛ ስዕለ አድኅኖ ይሄ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዕለ አድኅኖ፣ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው። የእውነት ዛሬ እኔ ስዕለ አድኅኖ የለንም ብዬ የምሟገስ ሰው ነበር። መጽሐፈ ሰዓታት ገጽ ሁለት መቶ ሀያ ማርያም ሆይ ለስዕለ አድኅኖ ስዕልሽ ክንዷን ዘርግታ ከአልጋው የወደቀውን ረዳቸው እኛንም እንደዚያን ጊዜ ትረዳን ዘንድ እሰግድልሻለሁ። ሁሉም ከፍ ከፍ የምታደርግ ስለ አድኖ ስዕልሽ ናት። የምሳሳተው ነገር ምንድን ነው? በየፔጁ እየገቡ ይዋሻሉ። ለምን የኦርቶዶክሳውያን ምዕመናን መጽሐፍ ቅዱስም አያነቡም መጽሐፍም አያነቡም? ከቤተሰቦቻቸው የወረሱት ሃይማኖት ስለሆነ እንደነኛ አይነቶቹ ወዘልፈኒ ነገር እየገቡ ዝም ብሎ መዋሸት ነው። እንደ አያውቋቸውም ማያውቋቸው አሁን እቺ ቅንህት ናት። ምንም የምታውቀው ነገር የለም። ያው ኦርቶዶክስ አክራሪ ነኝ ትላለች፣ ግን ምንም እውቀት የላቸው እና እሷ ፊት አሁን ይባላል አይባልም ይባላል አይባልም እንደፈለገ ያወራል። የሚባለውን አይባልም ይላል፣ የማይባለውን ይላል፣ ይባላል ይላል። ምክንያቱም እርግጠኛ ነው። በጣም የኦርቶዶክስ መምህራን በጣም እንደኛ እኮ እኛ እኮ ተጠንቅቀን እኮ ነው የምሰብከው። ጴንጤ ቤት ተጠንቅቀን ነው የምሰብከው ብራዘር ፓስተሪውን ነቢይ ነብይ ወንጌላውያን በሙሉ ተጠንቅቀን ነው የመድረክ አገልጋዮች ስለሆንን፣ ተጠንቅቀንም ሰብከው። አንደኛ ከምንም በላይ ህዝቡን ፈርተን ሳይሆን እግዚአብሔርን ፈርተን፣ ቀጥሎስ ህዝቡን ፈርተን ለምን? ህዝቡ የእግዚአብሔርን ቃል ያነባል፣ ያውቃል። ጴንጤ ማለት ዝም ብሎ በገረ ደምዳሜ እንደሚባል የሚመላለስ አይደለም ያ ቃል። ስለዚህ ተጠንቅቀ ነው ከየት ነው ያመጣሁት ትባላለን። እዚህ ግን ከፈለ የፈለግከው የትም ፍጭው ዱቄቱን አምጪው ብሎ የሚል የባልቴ ጥቅስ እዚህ ቤት ነው የሚሰራው። የፈለጉትን ይናገራሉ። ህዝቡ እንደማይጠይቃቸው እርግጠኛ ናቸው። እዚህ መጥቶ ስዕል አድህኖ አይባልም አለ። ገስት ላይ ሲጠይቀው ግን ስዕል አድህኖ ይባላል። እኔ ሳልሆን ቤተክርስቲያን፣ ሳልሆን እኔን እየተሳሳትኩት አለ። እዚህ ቀላምዳል። ጴንጤ ሲይዘው እውነቷን ያወጣል ማለት ነው። ሁለተኛ እንዳይለመድ በየሰው ቤት እየገባ እንዳትዋሽ ነው የሰጣውተኝ። ግን እኔ ከምንም በላይ ያሳቀኝ የዳጊ ማጽናናት ነው። እቺን ቪዲዮ አንዴ ልድገምና ዘጌታቸው ለገባችሁ ወደሚቀጥለው ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ሰራ ርልኤን ስራው ሰርቶ ስራውን የኦርቶዶክስ የኦርቶዶክስነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራ ነው እነዚህ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር ትዌኒ ፎር አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት? ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም ካለ፣ ድርሳን አያውቅም ልጁ፣ ምንም እውቀት የለውም እኮ ምንም ምንም። ግን ድርሳንን አምጥቶ ለማሳሳቅራ አንዱ ትልቁ የሆለ ትልቁ የገደላቸው ኤርሚያስ መጽሐፍ ቅዱስ አያውቅም ብሎ የሚለው ቢል ነው። ልክ ናችሁ፣ አላውቅም ገኑና ሞከሩኝ። ሊቃሊቃውንት የተባለ መጋቤ ብሎ የመጋቤ አዲስ የተባለ ሁሉ አምጭልኝ፣ አማኑኤል በጽዮኑ አለት እንዴት እንደሚፈጫው ታያለሽ ማለት ነው። ትልቁ ኪሳራ ውስጥ የከተታቸው ንቀት ነው ንቀት፣ እንዴ ኤርሚያስ እንኳን እግዚአብሔርን ቃል በቅ ከሰላ እስከ አርባ ሚሊዮን የሚቆጠር ወንጌላውያን ሃይማኖቴን እኮ የተሳደበው ይሄኛው። ወዘልፈኒ ማለት ነው። ሃይማኖቴን ሁሉ ጭምር እኔን ብቻ እኮ አይደለም፣ ሃይማኖቴን ጭምር እኮ ነው የተሳደብነው። ኤርሚያስ ሜዳው ላይ ተገኝቶ ቢረታ በእውቀት ቢሸነፍ ፕሮቴስታንት ማለት ዝም ብሎ ገለባ የሆነ በቃ ዝም ብሎ ገሪባ ነገር እውቀት የሌለው አይነት ብሎ ሊስል ማለት ነው። ብራዘር ስንት ስኮላሮች ስንት ስንት ስንት ቅዱሳት መጽሐፍትን እንደ ውሃ የጠጡ ሰዎች እንዳሉ ባወቃችሁ ከጴንጤጋ ባልተሳፈጥክ ነበር። እውነቱን ስነግር ማለት ነው። እቺ ንግግር ናቸው ገደል የከተቻቸው። ፈለገንም አሰማችኋለሁ ቪዲዮውን። ፈለገም እቺ ንቀት ምንድን ያለው የኤርሚያስ ቅዱሳት መጽሐፍት ከሱ እንማራለን ብለን ሳይሆን መጽሐፍ ቅዱስን እንዴት እንደማያቅ በቲክታክ ለዓለም ላለ ሕዝብ እርቃኑ ማሳየት አለብኝ፣ አላዋቂነቱ ማሳየት አለብኝ፣ ለዛንም እገጥመው ነው ያለው። ቪዲዮን አሰማችኋለሁ። እዛ ቪዲዮን የሰማችሁ ላይቭን የተከታተላችሁ ማን ነበር ብሉይ ኪዳንን እየጠቀሰ ያብራራ የነበረው እሱን። ለሳሚዩት ይቻለውን ለሳሚዩት ይቻለው። እሺ ምን አለች? ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ምንም። ግን ድርሳንን አምጥቶ ለማሳሳቅናው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ይሄ ሰርኮን እኮ ነው የወጣው እህቴ። ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው ምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን እኮ ነደን እኮ ነው የወጣ ነው። እኮ እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማለት። ቆይ ለዚህ የዳረጋቸው ማን እንደሆነ ላሳያችሁ። ለዚህ ሁሉ ነገር የዳረጋቸው አንደኛ ንቀት ነው። ንቀት ቢኒያው ላንተ ነው ለህትየው፣ ልክ ያለውኝ እሱን እስኪ መልሳችሁ ወደዚህ ላኩት። ዳጊ ልክ የላችሁ ከሆነ ዳጊ ያንተ ጋር ልኪዋለ። ቆይ ቆይ አንተ ቆርጣዋል ዛ ቢታየው ቤት የታለ? ዳጊ ጥላሁን ወይ ዳግማዊ ጥላሁን ለአጥናና ብሎ ሰው ንፍሮና እንጀራ ይዞ ይሄዳል። እሱ ኢሳያስ አርባን ጠቅሶ ቁጭ ብሎ ሆዴን እስኪያመኝ ድረስ የዛፍ ያለበት ነው። ኖ ኖ ማጽነ ምንድነው? ከመግባታችን በፊት የተናገረው ተው ምናምን ሲል የነበረው። አዎ እዛ ላይ ቆይ፣ ይሄ ነው